ሐጅ ወይም የአላህን ቤት መጎብኘትና ተያያዥ የአምልኮ ተግባራትን መፈፀም ከነቢዩ ኢብራሂም ዓለይህ ሰላም ጀምሮ የነበረ ወደ አላህ መቃረቢያ የአምልኮ ተግባር ነው። የአላህ ቤት የምለው በዋናነት ካዕባን ነው። አላህ ካዕባን በምድር ላይ ለሰዎች መመለሻና የሰላም ቦታ እንዲሆን አደረገው። ካዕባን ማየትም ሆነ የተቀደሰውን ምድር መጎብኘት እርካታን ይሰጣል።

መሰረቱን ከፍ እያደረጉ አላህ ይህን መልካም ስራቸውን እንዲቀበላቸው ዱዓ አደረገው። የሰዎች ቀልብም ከዚህ ቤት ጋር የተሳሰረ ይሆን ዘንድም አላህን ተማጸኑ። ቀጥሎም ሰዎች ይጐበኙት ዘንድ ጥሪ እንዲያደርጉ አላህ አዘዛቸው። ነቢዩ ኢብራሂም ዓለይህ ሰላም ለሐጅ ጥሪ አደረጉ። ከዚያን ጊዜ ጀምሮ የያኔ ጥሪ ደርሷቸው አቤት ያሉ ነፍሶች ሁሉ አላህ አደለዋቸው ወደ መካ ያቀናሉ። ለጥሪው ምላሽ የመስጠቱ ሂደት እስከ ለተቅያማ የሚቋረጥ አይደለም። የምእመናን ቀልብ ከመካ ጋር የመተሳሰር ሚስጢሩም ቢኸው ይመስላል። የነቢያት አባት በመባል የሚታወቁት የነቢዩ ኢብራሂም ዱዓ ሐጅ የጥንት አምልኮ ነው። ሌሎች ነቢያትም ፈጽመውታል። በአንድ ወቅት

ካዕባን ምድር ላይ የተኖረ የመጀመሪያው የአላህ ቤት ነው። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ለሰዎች መጸለያ መጀመሪያ የተኖረው ቤት ብሩክ ሲሆን ያ በበካ ወይም በመካ ያለው ነው። ሱረቱ አሊ ዕምራን አንቀጽ 96 በካ ማለት ለክሶ ማለት ሲሆን እንዲህ የተባለችው በእሷ ውስጥ ለክሶ ስለሚበዛ ነው ተብሏል። የመካን ምድር ረግጦና ከተከበረው ከተማ ገብቶ እምባን ለማፍሰስ አለመታደል በርግጥም ዕድለ ቢስነት ነው ዋላሂ። የአላህን ቤት ልቅና ከሚያመለክቱ የቁርአን አንቀጾች መካከል አላህ ስብሓንሁ ወተዓላ እንዲህ ማለቱ ይጠቀሳል። ቤቱንም ለሰዎች መመለሻና ጸጥተኛ ባደረግን ጊዜ አስታውስ። ሱረቱል በቀራ አንቀጽ 125 መበተን ማለት መመለሻ ማለት ሲሆን በጎበኙት ቁጥር መልሶ ጎብኙኝ የሚል መንፈስ ያለው ነው። ካዕባ ካዕባን ለመጀመሪያ ጊዜ የሚጎበኝ ሰው ለሷ የሚኖሩ ናፍቆትና ጉጉት በእጅጉ ከፍ ያለ ነው። በመካ ውስጥም ካሉት ታምራቶች ውስጥ አንዱ የዘምዘም ውሃ ነው። በሐጅ ወቅት ጠዋፍ ካደረጉና በኢብራሂም መቆሚያው በኋላ ሁለት ረከዓ ሱና ከሰገዱ በኋላ የዘምዘምን ውሃ መጠጣት ከጠጡም በኋላ ዱዓ ማድረግ የሚወደድ ተግባር ነው። መጠጣቱ የሐጅ አካል ግን አይደለም። የዘምዘም የምድር ላይ እጅግ የተባረከ ውሃ ነው። በሐጅና ዑምራ ጊዜ ብቻ ሳይሆን በማንኛውም ጊዜ በመጠጣትና ዱዓ ማድረግ ይቻላል። ውሃው እጅግ ብዙ ጥቅሞችና በርካታ ትሩፋቶች አሉት። ነቢዩ ዓለይሂ ሰላቱ ወሰላም የዘምዘም ውሃ ታስቦ ለተጠጣለት ነገር ነው ጥቅም አለው

የነቢዩ ኢብራሂም አለይሂ ሰላም ልጅ ነብዩ ኢስማኤል ገና ጡት ያልጣሉ ሆነው ሳለ አባታቸው ኢብራሂም ከእናታቸው ሀጀር ጋር የመካ በረሃ ላይ ትተዋቸው በሄዱ ጊዜ ከጥም የተነሳ መሬቱን በመርገጥ ላይ እያሉ ነበር። ከስራቸው የውሃ ምንጭ የፈለገው እናት ሀጀር ውሃ ፍለጋ በጣም ደክመው ስለነበር ሲመለሱ የሚፈልቀውን ውሃ ለማጠራቀም ሲሉ ዘም ዘም እያሉ ነበር። ተሰብሰብልኝ እንደ ማለት ነው። በዚያውም ለምንጩ ይህ ስያሜ ወጣለት ይባላል። አሁን የምንገኘው በአስሩ የዱል ህጃ ቀናት ውስጥ ነው። ዱል ህጃ እጅግ የተከበረ ወር ነው። ጦርነት ከተከለከለባቸው ከአራቱ የተከበሩ ወራት ውስጥም አንዱ ነው። ከወሩም የመጀመሪያዎቹ አስር ቀናት እጅግ የተከበሩ ናቸው። ቀናቶቹ የዱል ህጃ ወር ሲጀምር ይጀምራሉ።

የሁለት ዓመት ኃጢአት ያስምራል። ያለፈን አንድ ዓመትና የሚቀጥለውን አንድ ዓመት፣ ቀንም ሆነ ሌሊት በእነኚህ ቀናት ውስጥ በዒባዳ መበርታት ይገባል። በእነኚህ አስር ሌሊቶች አላህ ስብሐንሁ ወተዓላ ምሎባቸዋል። ይህም የቀናቱን ታላቅነት ያሳያል። በእነኚህ ቀናት ውስጥ የሚሰሩ መልካም ሥራዎች ተወዳጅ መሆናቸውን ያክል በውስጣቸው የሚሰራ ኃጢአትም

ደጋጎች እነኚህን ሦስት አስርት ልዩ ጊዜያቶች በእጅጉ ትኩረት ይሰጧቸው ነበር። የረመዛን ወር የመጨረሻዎቹ ዐሥር ቀናት፣ የዙልሕጃ ወር የመጀመሪያዎቹ አሥር ቀናት፣ የሙሐረም ወር የመጀመሪያዎቹ ዐሥር ቀናት። አስርቱ ዙልሕጃ ቀናት ከዱንያ ቀናት ሁሉ ምርቶቹ በመባል ይታወቃሉ። አላህ ስብሓነሁ ወተዓላ ከሚጠቀሙባቸው ያድርገን።

እያንዳንዱ ሀገር የተሰራበት ሃይማኖት አለው። አይንገሩን እንጂ ቱርክ፣ ዛሬ ያለችውን ቱርክ እስላማዊ ማንነት አላት ሀገር ሁና፣ በኢኮኖሚዋ በብዙ ነገሯ። ኢትዮጵያ ደግሞ ሀገራዊ ሃይማኖቷ የተሰራችበት ክርስትና ነው። ደግሞ በስም ስንጠራው ኦርቶዶክስ ተዋህዶ እና ናሽናል ሃይማኖቷ ፊት ለፊት የመንግስት ነው። ይሄን አትልም እንጂ ኢትዮጵያ ናሽናል ሃይማኖት የለም። እስልምና ለምሳሌ ናሽናል ሃይማኖት አለ። ናሽናል ሃይማኖት ማለት ይሄ ቱርክ በነገራችን ለረጅም ጊዜ እጅግ በጣም እስልምናን የሚገፋ ፖለቲካ አይደለም። ሀሳቤን አገኘ። ናሽናል ሃይማኖት ስል እንደነ ሳውዲ አረቢያ በቃ ይሄ ነው። ከዚህ የወጣ ነው ወይ ደግሞ እንደዛ ማለቴ አይደለም። ሀገሩ ግን የተሰራበት ስርዓት ለምሳሌ ኢትዮጵያ ምን ቱርክ ድረሳ ቱርክን ማመሳሰሉ ለምን ስህተት ይሆናል? መሰለ ቱርክ በቢያንስ በቁጥር ደረጃ በዶኩመንቴሽን ደረጃ 99 በመቶ የማህበረሰብ ክፍል ሙስሊም ነው ተብሎ የሚታሰብባት አገር ነች። ስለዚህ ኢትዮጵያ ደግሞ ግማሹ ሙስሊም ግማሹ ክርስቲያን የሆነባት በመቼ ቆጥረኸው ነው? በመቼ ቆጥረኸው ነው? አሁን ቆጥረኸው ነው? እኔ እየጠየኩ ያለሁት ኢትዮጵያን በመስራት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 ለምሳሌ ሰሜናዊ ደቡቡን ሰሜኑን የሆነ ሰው በቦታ መወሰን ግዴታው ነው አይደለ? የሆነ ተቋምም በቦታ መወሰን ግዴታው ነው። የቱርክ መንበረ መንግስቱ አንካራ ነው። ነገር ግን ኢስታንቡልን አይገዛም ማለት ግን አይደለም። የኢትዮጵያ በጊዜው በሰሜኑ በሆነ ቦታ በሆነ ቦታ መነሻው ሊሆን ይችላል፣ የስርዓተ መንግስቱ መቀመጫ። ጠላትም የሚመጣው ብዙ ጊዜ በሰሜን ነው። ስለዚህ ጠጋ ብለው እዛ ጋር መንበረ መንግስታቸውን ማስቀመጣቸው፣ የደቡቡም አይደሉም የሚል ክርክር ውስጥ አንገባው። ኢትዮጵያን ግን አሁን ለመስራት እያንዳንዱ ሀገር አይዲዮሎጂ የሚቀዳበት እምነት አለው። የዚህ መቀጃዋ ደግሞ ኢትዮጵያን ኢትዮጵያ ያሰኛት ቅድም ስትለኝ እንደነበረው ነቢዩ መሐመድ ራሱ ወደዛ ሄዱ፣ የክርስቲያን መንግስት አለ የሚል እንዴት ነው ያሉት? እዛ በእሱ ዘንድ ማንም የማይበደልበት ንጉስ አለን። ያ ያ ንጉሴ ማን ነበር? አካባቢው የአክሱም አስተዳደር ወይም አቢሲኒያ በዛ ዘመን፣ ኤግዛክትሊ ምን ስም፣ ብቻ ሀበሻ ብለው ያውቁታል። አረቦቹ ሀበሻ ብለው ነበር። የክርስቲያን ንጉስ ነው የሚለው ይሄኛው። አብዱል ሀበሻ ነበር የሚባለው፣ የሀበሻ ምድር። ይሄን ስሪት የፈጠረችው ያን ጊዜ ሰውየውም በእናንተ የታሪክ አረዳድ ስትሉት ምሰው እኮ እስልምና ተቀበለ የሚባለው ቀደም ሲል የክርስቲያን ክርስትና እምነት ውስጥ የነበረ ሰው ስለነበረ ነው። ስለዚህ ሀገር በመስራት ኢትዮጵያ አሁን አሁን ያሉት መሪም ኢትዮ ኦርቶዶክስ ሀገር ናት ሲሉ ኢትዮጵያን ለመስራት ሃይማኖቷ አስተዋጽኦ አለ። ስለዚህ እንደ ናሽናል ሃይማኖት ሀገር እንደሰራች ሃይማኖት እናያታለን። እሱ እኮ ነው ትርክቱ ላይ ነው። እኔ መጀመሪያ ጥያቄው ላይ ነው ችግር ያለው። አንድ ሰው ስትጠይቀው መጀመሪያ ቆይ በሬው የወለደው ቀይ ነው ነጭ ብትለው ነው። መጀመሪያ በሬ ሊወልድ ስለማይችል ቀይ ነው ነጭ የሚለው ላይ አንደርስም። ነው አንተ አሁን ፕሬሚስ አድርጌ የተነሳው ቤተክርስቲያን ሀገር ናት የሚለው ፕሬሚስ ላይ ነው። እሱ ፕሬሚስ ገና ተሳስቷል ብዬ ስለማምን ሁለተኛውን ጥያቄህን መመለስ አስፈላጊ ነው ብዬ አላስብም። መጀመሪያ ፕሬሚሱን የምፈት ነው። እኔ ኦርቶዶክስ ቤተክርስቲያን የሲሶ መንግስት አካል ነበረች ብዙ ነገሮችን አድርጋለች። ኦፍኮርስ ያደረገችው ብዙ አስተዋጽኦ አለ። ለእኔ ግን ኢትዮጵያ ይች ብቻ አደለችም። እኔ ኢትዮጵያ ምላት አሁን ኢትዮጵያ ብለን የምናስባትን በ1906 07 አካባቢ የተመሰረተችውን ኢትዮጵያ ከሆነ የሙስሊሙም ሱልጣኔቶች የነበሩባት በኋላ ላይ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 አንድ ሰው ምስጋናውን ብቻ ነው የምፈልገው፣ ወቀሳውን አልችልም ይል አይችልም። በዚህ ወቅት ሁሉም አገሪቱ የተሰራችው በቤተ ክርስቲያን ነው ካልከኝ በኋላ መመለስ የሚኖርብህ ጥያቄ ኢትዮጵያ ለደረሰችበት ውድቀትም ሰሪዋ ተጠያቂ ናት ወደሚል ይመጣብሃል። ሙገሳ ብቻ አድርገህ አታስበው። እንደዛ ነው ካጀመሪያ ቤተ ክርስቲያን ናት። በጣም መደጋገም እንዳይሆን አንዳንዶቹን ጥያቄዎች እንደ አቋም ወስደናቸው ከነ ልዩነት ልንለያይባቸው እንደ አቋም እኔ አቋም አይደለም ይዤ የመጣሁት ማለቴ ያንን አቋም ለማሳየት ስለሞከርክ ማለቴ ወገንተኛ ላደረገህም አሁን ቅድም መግቢያ ላይ ስልን ነበር አይደለ፣ የሚዲያ አሁን በሙሉ ጊዜ የምትሰራበት ወገንተኛ የሚለውን እስ ዲፋይን አድርግል። ወገንተኛ ምን ማለት ነው? ኢፍትሐዊ ካላደረገ የሰው ልጅ ወገንተኛ ከአንተ በኩል ለምሳሌ ሰላም አሌይኩም ብለህ ነው የምትጀምረው፣ ቻና ልህም ተክቢር ነው ዋአሊኩም ሰላም፣ ቢስሚላ ብለህ ባርከህ የጀመርከው ፕሮግራም እንዴት ኢትዮጵያ ለተባለ የሁሉም እምነት አማኞች መኖሪያ ለሆነች ሆነች ሀገር የመስጊድ ጉዳይ ያንገበግር ወገንተኛ ያረግ አይደለህም ወይ ነው። አሁን ሚዛናዊ ነህ ብዬ እንድቀበል አይደለም። ወገን ቅድም እኮ ነገር የሚያሳስቡኝ ጉዳዮች ሁሉም ሰው ሎድድ ናቸው ልበል፣ ውስጣቸው ያረገዙ ጥያቄዎች ነው። እስኪ አዋልዳቸው። መጀመሪያ እንደ እንትን እንደበረ አሁን ይህንን ጥያቄ የምትቀበልህ ምን ቢሆን መሰለህ፣ አንድ ክርስቲያን ቪዲዮ ሲሰራ እንዴት ናቸው ተመልካቾች የእግዚአብሔር ይመስገን እኔ በጣም ጥሩ ጤንነት ላይ ብሎ ሲሰራ፣ እንደ ችግር ካየህበትና ይህንን ሰው የምጠይቀው ከሆነ እንዴት አንተ ሁሉ በሚመለከት አጀንዳ ላይ ሴኩላር አይደለም። እንደዛ ብሎ ቪዲዮ አይሰራ። አሁን አንተ ፕሮፌሽናል ሰው አንተ አንተ ይሳቅ ሸቱ ያነበብክ በነፍስህ የምታስብ ሚዛናዊ ሰው ነህ። በፊትም ስትጽፋለህ። ስለአንተ የጠየቁና የጠየቁዋቸው ሰዎች የተወሰኑት ይሄን ነገሩኝ። ሰላም አሁን ቱርክ ከሄደ በኋላ ግን ለይቶለታል። እንደውም አሉ ጥያቄ አክራሪ አሁን ቱርክ ከሄደ በኋላ ለይቶለታል። እሺ፣ አክራሪ ነው። ቱርክ ተቀምጦ የሚሰራቸው ብሬዎች በሙሉ የከሳሾችን አንድ ባህሪ ልንገር። ብዙ እኔ አክቹሊ የአውራሪስ ቆዳ ዳብር ያለው በጊዜ ሂደት ብዙም ቆዳ ይደንድኗል እና ብዙ እንትን አይመስለኝም። ግን ብዙ ጊዜ የሚተቹኝ ሰዎች መቼም በጣም ብዙ የትችት ወርጅብኝ ያለው ሁላቸውንም ግን የጋራ የሚያደርጋቸው አንድ ባህሪ ያለ፣ ትችታቸው ምንጊዜም ስፔሲፊክ አይደለም። ስፔሲፊክ በሆነ ጉዳይ ላይ ይሄ ነው ብለው የሚጠቅሱት ነገር የላቸውም። ስለዚህ ምንድን የሚያደርጉት በጥቅሉ ለምሳሌ ነገሌን ትጠላለህ ሊሉ ይችላሉ፣ ወይ አከራሪነህ ሊሉ ይችላሉ። እሺ ዲፋይን አድርጉት። ለምሳሌ በዚህ በዚህ ቀን እንዲህ ብለህ የተናገርከው ነገር በአክራሪነት የሚያስፈርጅ ነው። ስለዚህ ይሄ ንግግርህ እንዴት አክራሪ አለመሆኑን አያሳይም ወይ ብለው አያመጡትም። ጥያቄው ሁልጊዜ ድፍን ወቀሳ ነው የሚሆነው። ድፍን ወቀሳ ደግሞ ለመመለስ አይመችም። እኔ አክራሪ እንዳልሆንኩ እርግጠኛ ነኝ። በጣም ሚዛናዊ ግለሰብ ነኝ። ሚዛናዊነትን የህይወት ግብ አድርጌ የምመለከት ሰው ነኝ። ሚዛናዊ አለመሆንም በአላህ ዘንድ ያስጠይቀኛል ብዬ አስባለሁ። ቁርአኑ ሲገልጽ እንኳን እመተን ወሰጣ ብለው እናንተ መካከለኛ ሚዛናዊ ህዝቦች ናችሁ ይላል። ስለዚህ ሚዛናዊ መሆንን እንደሚፈልግ ሰው ሆኜ ነው ራሴን የማየው። ስለዚህ ኢፍትሃዊ አይደለሁም ብዬ አስባለሁ፣ ወይም ደግሞ ላለመሆነ ሞክራለሁ። ልሳሳት ይችላለሁ፣ ልታረም እችላለሁ። ፍርደገምድል አይደለሁም። የምጠይቃቸው ጥያቄዎች፣ የማነሳቸው ጥያቄዎች በጣም ፌር ናቸው። እኩልነት፣ አካታችነት በዚህ ዙሪያ የሚያጠንጥን ጥያቄ ነው ግን ቻሌንጅ መደረግ ያለበትን ደግሞ ሳልፈራ ቻሌንጅ አደርጋለሁ። ለምሳሌ መጠየቅ ያለባቸው እንግዲህ የትኛውም እኩልነት ያልሰፈንበት የትኛውም ማህበረሰብ ውስጥ የሚጠየቁ መብቶች አሉ። ያለ አግባብ የተገኙ መብቶች፣ ያለ አግባብ የተገኙ ማዕረጎች ወይም በእንግሊዝኛ ፕሪቪሌጅ የሚባሉት እነሱ ሊጠየቁ ይገባል። ልክ አሜሪካ ያሉ ጥቁሮች ነጮችን ይጠይቁ ነበር አለ ያለ አግባብ እኔ እዚህ ጋር አውቶቡስ ውስጥ ወደኋላ ሂድ ተብዬ ሌላው ቁጭ ብሎ እንዲሄድ ይደረጋል። አሁን የሚጠየቅ ፕሪቪሌጅ ነው ይሄ፣ ነገር ልክ አይደለም፣ አላግባብ ነው ተብሎ ይጠየቃል። ከረጅም ጊዜ ይህንን ስንጠይቅ ቆይተናል። የኢትዮጵያ ሙስሊምም መሰረታ እንትን ነው። አሰላሙ አሌይኩም የሚለውን የማይሆነ ሶሻል ቤዜ የበቀልኩበት ማህበረሰብ ሙስሊም ማህበረሰብ ነው። ስለዚህ የዛ ማህበረሰብ ብዙ ተከታታይ አለኝ። ስለዚህ እነዛ ተከታታዮች አሰላሙ አሌይኩም ብለው ሰላም ይሉኛል። እኔም ዋለይኩም ሰላም እላለሁ ወይ ስገባ ደግሞ እኔ ሰላም አለይኩም እላለሁ እነሱ አለይኩም ሰላም ይላሉ ልክ አንድ ሌላ ክርስቲያን የሚዲያ ሰው በግል እንትን ሲያደርግ የመንግስት ሚዲያ አይደለም ወይ የግድ ገለልተኛ መሆን ያለበት አይደለም ይዤ የምገባው ወደ ሚዲያ ማንነቴንም ጭምር ነው እንጋብዘው ብፌ ላይ የማቀርበው የኔንም ሃይማኖታዊውንም ባህላዊውንም ስብእናይን ጭምር ነው ይዤ የምገባው። ስለዚህ ለምን ብዬ ነው የምደበቀው? ለምንስ ብዬ ሴኩላር ለምን አትሆንም ነው። ሰላም ጤና ይስጥልኝ፣ ይሳቅ እሸቱ ነኝ። እንደምናላችሁ ዛሬ እነዚህ እነዚህ ጉዳዮችን እናወራለን ትላለህ። አሁን ይሄ ከጉዳይህ እንጂ ከሆነ የሃይማኖት መሰረት ጋር ግንኙነት የለውም። እንደዚህ ሴኩላር ለምን ሆነ ያለው እኔ እኮ ሃይማኖት ያለ ይ ስለዚህ፣ አክቲቪስትም ጋዜጠኝነትህም ለሃይማኖት ያደላ ነው፣ ገለልተኛ አይደለም። የሚለው ጥያቄ ሃይማኖቴ ተጎድቷል በምላቸው ነገሮች ላይ አትኩር። እሱማ ሌላውም ሊቆም ይችላል። በተበደለማ ለእንስሳም ለእጽዋትም የሚከራከር አለ ተበደለ በተባለ በተለየ ግን ቋሚ ስራዬ እስልምናን መከላከል ነው ብለህ ታምናለህ ወይ? ያ ብቻ አይደለም ብዙ አስተዋጽኦዎች አሉኝ። እኔ እኮ ሌሎችን ብዙ የሚሰራቸው ስራዎች አሉ። ከሚዲያ ውጭ ብዙ ማህበረሰባዊ ግልጋሎት ላይ ይሰራሉ። የድ ሙስሊም ጋር ብቻ ነው ማለት አይደለም፣ የሚያገናኙ ነገሮች። ነገር ግን የሚዲያ ስራዬን በተመለከተ አሁን ለጊዜው የበለጠ ጊዜ ሰጥቼ እየሰራ ያለው ተክቢር ሚዲያ ነው። ተክቢር ሚዲያ ደግሞ ለኢትዮጵያ ሙስሊም ሲሰራ ለኢትዮጵያ እንደሰራ ነው የማምነው። ለሙስሊሙ መስራት ላ አንድ ሰው አንድ ሰው ለክርስቲያኑ መብት ኢትዮጵያ ሲባል ሙስሊሙ ክርስቲያኑም ስለሆነ ቢያንስ ይኸኛው በጣም ማለት እኮ ሙስሊም ማለት ነው። ስለዚህ ለሙስሊም መስራት ማለት ለኢትዮጵያ መስራት ማለት ነው፣ ልክ ለኦርቶዶክስ መስራት ሁሉ ለኢትዮጵያ መስራት እንደሆነ በእነዚህ ነገሮች መካከል ግጭት አላይም። የትኛው ቦታ ላይ ግጭት አርበቦ እንደታ አልገባኝም። ምን ይበሉ፣ እኔም ግጭት ነው እያልኩ አይደለም። እኔ ጥያቄ ነው የጠየኩት፣ እራስህን ግለፅልኝም ለማለት ነው።